አቤል ታሪኩና ሚሊዮን ታሪኩ የወላጅ አባታቸውን ፈር ተከትለው የመርከብ ካፒቴንነት ማዕረግን ተቀዳጅቷል። በባቦጋያ ማሪታይም ሎጂስቲክስ አካዳሚ ስልጠናቸውን ተከታትለው በዛሬው ዕለት የተመረቁት ወንድማማቾች በቆይታቸው የቀሰሙትን እውቀት ለመተግበርና የተረከቡትን አደራ ለመወጣት ዝግጁ መሆናቸውን ያነሳሉ። በጣም በጣም ደስተኛ ነኝ። እኛ አሁን አባታችንን ተከትለን በዚህ ሙያ አሁን እኔም ታላቅ ወንድሜ ከ10 ዓመት በላይ ሙያ አለን። አሁን ደግሞ ታናሽ ወንድማችንም በዚሁ ትምህርት ቤት ተመርቆ በኢንጂነርነት ሙያ እየሰራ ነው ያለው እና ከአባታችን በተጨማሪ የትምህርት ቤቱ በጣም ብዙ ሞራል እና ድጋፍ ሰጥቷልና በጣም ደስተኛ ነኝ። እውነቱን ለመናገር ከሱ ጋር እንግዲህ ኦልሞስት ወደ 8 ወር 9 ወር አካባቢ በትምህርቱ አብረን ቆይተን ነበረ። ቆይታው በጣም አስደሳች ነበረ። ትምህርት ቤቱ በተለየ ትምህርት ቤቱ ራሱ በጣም የሚገርምና በጣም ደስ የሚል ኢንቫይሮመንት ክሬት አድርጎልን በአስተማሪዎቻችን በትምህርት ቤቱ እዚህ ደረጃ ላይ ለመድረስ ወቅት ነው። የመርከብ ካፒቴንነት ስልጠናውን በማጠናቀቅ የእውቅና ሰርተፍኬቱን የተቀበለው ታሪኩ ዳግማዊ በምረቃ ቀኑ ልጁን ይዞ ተገኝቷል። ይህም ለሙያው ያለውን ፍቅርና መሰጠት ምልክት መሆኑን በማውሳት በስልጠና ቆይታው ዓለም አቀፍ ደረጃውን በጠበቀ መንገድ ሙያውን እንዲተዋወቅ እንዳስቻለው ነግሮናል። ሙያውን ወደዋለው አክበር ሆነው የምሰራው ዲቮት ነኝ ስለዚህ ልጆቻችንም ምንድን መሰለ ምን ይከተል ምን ማሳወቅ አለብን ነው። እዚህ ቦታ ላይ እኔ እዚህ ቦታ ላይ በጣም ለፍት ብዙ ውጥ ወረድ አልፈው የምንማረው ና ልጆቻችንም ስሙዝ በሆነ ጉዳይ ሳይሆን በውጥ ወረድ ማለፍ አለባቸው። ማሳየው ምንድን ነው ወደፊት እኔ መሆን የምፈልገውን ነገር እኔ ወደፊት እሱም እንደዛ እንዲሆኑ ያው ተመራቂ ስላልሆነ ባጅ የለውም። ብቻ ግን ኦልሬዲ ፎርማሊቲውን ሞልታል። ሀገር በዘርፉ ያላ ተጠቃሚነት እንዲያደግ በሙያው ራስን የማብቃት ልምምድ ማደግ አለበት ሲሉም ሰልጣኝ ተመራቂዎቹ አሳስበዋል። ተተኪ ውድ ትውልድ ደግሞ ይህ ስራ በጣም ብዙ ብር ከፋች ነው። ምክንያቱም አሁን እግዚአብሔር ከፈቀደ ከመንግስት ጋር በሚደረገው ስራ የባህር በርም ሊኖረን ነው። ስለዚህ ወጣቱ ይህንን ሙያ እኛንም፣ ሌሎቻችሁም ሰዎችንም እያየ አሁን ከእኛ ጋር የተመረቁትን ማይቶ ሞራል ተሰምቶት ወደ እንደዚህ አይነት ሙያ ቢተሰማራ ባይ ነው። ለበርካታ ዓመታት የመርከብ አዛዦች ስልጠና በውጭ ሀገራት ብቻ ሲሰጥ መቆየቱ ዘርፉን ሲፈትነው እንደቆየ በርካቶች ይስማማሉ። ታዲያ መሰል የሀገር ውስጥ የስልጠና ተቋማትን ማጠናከር ፋይዳው ሰፊ መሆኑን የሚነሳው ቀደም ሲል የኢትዮጵያ ባህር ኃይል የሱዳንን፣ የማዳጋሲካርን፣ የታንዛኒያንን ያሰለጥን ነበር። ስለዚህም ትምህርት ቤት ይህ አሁን ያለው ትምህርት ቤት መንግስት ትኩረት ሰጥቶታል። ትኩረት ስለሰጠው ከፍ ወዳለ ደረጃ ይደርሳል። እና አሁን በጀመርነው አካሄድ ለወደፊቱ የአገር ዋልታ ይሆናል። የባቦጋያ ማሪታይም ሎጂስቲክስ አካዳሚ አስራ ስምንት የመርከብ አዛዥ ሰልጣኞችን በዛሬ ዕለት ያስመረቀ ሲሆን ዘርፉን ለማሳደግ ተጨማሪ መሰል ስልጠናዎችን በስፋት ለመስጠት ይሰራል ነው የተባሉ። በፊት የመጀመሪያ ኮርስ የወሰዱ ናቸው። በየክልሉ ከየክልሉ፣ ከኦሮሚያ፣ ከአማራ፣ ከደቡብ፣ ከየትም ማስታወቂያ አውጥተን ፌር የሆነ የሰው ኃይል ኢትዮጵያን የመሰለ የሰው ኃይል ለማሰልጠን ተዘጋጅተናል። አሁን እሱ ላይ እየሰራን ነው። አካዳሚው ከዓለም አቀፍ የመርከብ ኩባንያዎች ከማሪታይም ማሰልጠኛ ተቋማትና ከሎጂስቲክስ ኩባንያዎች ጋር ትስስሩን እያጠናከረ እንደሚገኝ በምረቃ ስነስርዓቱ ላይ ሰምተናል።